በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። በመንግስቱ ፍጻሜ በባህርይው ህልፈት ውላጤ የሌለበት ወይም የማይኖርበት በነፋሳት ላይ የውሃ ድንኳኖችን ተክሎ የሚከታተም የወንዙን ውሃ በረቂቅ ማህፀነ ደመና ጭኖ ወይም ስቦ እና ቋጥሮ የሚያመጣው ዳግመኛም በመባረክትና በነጎድጓድ ኃይል አጥንቶ በመላእክት እጅ በማቻኮልና በማፋጠን ወደ ላይ ወደ አየር የሚያሳርገው ወይም የሚያወጣው በመብረቅ ብልጭታና በነጎድጓድም የድምፅ ንጹጽታ እያስገመገመ በአራቱ ማዕዘነ ዓለም ኃይሉን እያሳየ ቸርነቱን ለመግለጽ ለዘርና ለመከር የተራበውንም ለማጥገብ የተጠማውን ለማርካት ለሰውም ለእንስሳውም ለድሃውም ለባለጸጋውም እኩል ያዘንምላቸው ዘንድ ወደ ምድር ዝናምን የሚልከው ወይም የሚያዘንበው ኃያልና ጽኑ በሚሆን በእግዚአብሔር አብ በተለየ ስሙ ለዘላለሙ በእውነት እናምናለን። አዳምን ለማዳን ከመቤታችን ከቅድስተ ቅዱሳን ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ስጋዋን ለብሶ በፍጹም ተዋህዶ ሰው በመሆን ማደሪያው ትሆን ዘንድ ቅድመ ዓለም የመረጣት ከኢያቄምና ከሐና ልጅ ከመቤታችን ከቅዱስ ድንግል ማርያም የተወለደ ዳግመኛም ሕማምና ደዌ የሌለባት የሰላምና የደስታ አገር የምትሆን ወደ ቀደመ የክብር ቦታው ወደ ገነት በሰላም ያገባው ዘንድ በገዳም የተፈተነ በስጋው የታመመ የሞተ የተቀበረ ከእንቅልፍ እንደሚነቃ ግሩም በሚሆን በመለኮቱ ኃይል በሶስተኛው ቀን ከሙታን ተለይቶ በተነሳ በእግዚአብሔር ወልድ በተለየ ስሙ ለዘላለሙ በእውነት እናምናለን። በባህሪው መጉደል ወይም መጨመር ሳይኖርበት በመንግስቱ ከአብ ከወልድ ጋር ትክክል የሚሆን በሀምሳኛው ቀን በደብረ ጽዮን የጉባኤ አዳራሽ የወረደ በእጅ የማይዳሰስ ነበልባላዊ መጠጥ ይጠጡት ዘንድም ልማዴ አይደለ ነገር ግን የክርስቶስ አፍራሰ መንግስቱ ደቀ መዛሙርቱ ጠጥተውት በሀገሩ ሁሉ ቋንቋ እንዲናገሩ እውቀትን የገለጸላቸው የአብና የወልድ የባህሪ ህይወታቸው በሚሆን መንፈስ ቅዱስ በተለየ ስሙ ለዘላለሙ በእውነት እናምናለን። አሁንም እንደዚሁ በስም ሶስት ሲሆኑ በመለኮት በባህሪ በህልውና ወይም በአኗኗር በፈቃድ አንድ አምላክ ብለን በማመን በኢትዮጵያዊ ንጉሥ በካሌብ ልጅ በአጼ ገብረ መስቀል ዘመነ መንግስት በልዩ ልዩ የዜማ ድርሰቱ ለኢትዮጵያ ብርሃንን ያበራላት ማህሌታዊው ቅዱስ ያሬድ በመንፈስ ቅዱስ እየተመራ በብቃትና በንቃት የደረሰውን የስምንቱ ቅዱሳን አባቶች መሪ የሆነ ብፁዕና ቅዱስ የእግዚአብሔር ፍጹም አገልጋይ የሚሆን አባ ዘሚካኤል በኋላ አቡነ አረጋዊ የተባለ የዚህን ዓለም ክብርና ብዕል ንቆ አጥቅቶ በትዕግሥቱ ጽናት በትሩፋቱን ብዛት ያደረገውን ታምራት የሚናገር የገድሉን ዜና ለማንበብ እንጀምራለን። የአባታችን የአቡነ አረጋዊ ጸሎቱ በረከቱ በአገራችን በኢትዮጵያ በሕዝበ ክርስቲያን ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ይህ ከእንጦንስና ከመቃርስ ከጳኮሚስም የምንኩስና ወይም መንፈሳዊ ሐረግ አራተኛ ትውልድ የሆነ የአባ ዘሚካኤል አቡነ አረጋዊ ያነሳሱ ወይም አመጣጡ እንዲህ ነው። ዳግመኛ ይህ የእግዚአብሔር አገልጋይ የትውልዱ ነገር እንዲህ ነው። አባቱ ከሮም ነገሥታት ወገን የሆነ ስሙ ይስሐቅ የተባለ ሲሆን የእናቱም ስም ዕድና ይባላል። ሁለቱም እውነተኞችና ታማኞች እግዚአብሔርን የሚፈሩና የሚያከብሩ ነበሩ። የመጀመሪያውን ጥበብ እግዚአብሔርን መፍራት ሕገ ወሪትን ትምህርተ ነቢያትንና ቅዱሳን መጽሐፍትን እያስተማሩም አሳደጉት። እርሱም በመንፈስ ቅዱስ ኃይል እየጸና እየበረታም ሄደ። ዕለት ዕለትም ጧትና ማታ ወደ ቤተ ክርስቲያን እየሄደ ጸሎቱ ከመጸለይ አያቋርጥም ነበር። ሚስት ያገቡለትም ዘንድ ፈልገው የታላላቅ ነገሥታት ወገን የምትሆን ሚስትንም አጩለት። እሱ ግን ፈጽሞ እምቢ አለ። ከሕፃንነቱ ጀምሮ በመንፈስ ቅዱስ እየተቃኘም አድጓል እና ከብዙ ዘመን በኋላም አባታችን አቡነ ዘሚካኤል ከሮም ወደ ጽር ወይም ግሪክ አገር ታላቁን የመንፈሳዊ ማኅበር ያቋቋመ ወይም የመሠረተ የመነኮሳት ሁሉ አባት የሚሆን አባ ጳኩሚስ የሚኖርባት ዳውናስ ወደምትባል ገዳምም መጣም። ከገዳሙ መነኮሳትም አንዱ አገኘውና፣ ልጄ ሆይ ከወዴት መታሃል? እንሆ አንተ ሕፃን እንደሆንክ እመለከታለሁና አለው። እርሱም አመጣጤ ከሮም ነው ከአባ ጳኩሚስም ዘንድ የምፈልገው ነገር አለኝና አለው። ነገሩንም ከሰማ በኋላ የአመኖክሴ ወደ አባ ጳኩሚስ ዘንድ በእርጋታና በዝግታ አቀረበው። አባ ጳኩሚስም ባየው ጊዜ ከመንበሩ ተነስቶ በፍጹም ፍቅር አቅፎ ሳመው፣ የእግዚአብሔር ጸጋ በእርሱ ላይ አጥሯልና። ቀጥሎም ስለምን ጉዳይ ወደ እኔ መጥተሃል አለው እርሱም እንዳንተ እንደ አባቴ መነኮስ ሆን ዘንድ መጥቻለሁ፣ አለው። ልጄ ሆይ አንተ የንጉሥ ልጅ እንደ መሆነህ መጠን የመንግሥቱ ወራሽ ነህና መንኩሰ ለመኖር ይቻልሃልን? አለው። አባቴ ሆይ የምድር መንግሥት ኃላፊ ጠፊ ነው፣ ነገር ግን የማታልፈውን የማጠፋውን ዘላለማዊ መንግሥት ወርስ ዘንድ እፈልጋለሁ፣ አለው። አባ ጳኩሚስም የምንኩስና ሥራ ቀላል አይምሰልህ ወደ እኔ የመጡ ብዙዎች መታገስ ተስኗቸው ተሰነካክለዋልና፣ አለው። አባ ዘሚካኤልም አባ ጳኩሚስን አባቴ ሆይ ፈተና አድርግልኝና እስራኤል መርምርህ ተረዳ ወይም ተመልከት አለው። አባ ጳኩሚስም አንተ ራስህን በራስህ ፈትን አለውና እርሱም እሺ በጎ ብሎ በገዳሙ ካሉት መነኮሳት ጋር ለጥቂት ቀን ለፈተና ተቀመጠ። እንግዲህ አስቀድመህ እንደተናገር ነው የአባ ዘሚካኤልን ወደ አባ ጳኮሚስ የመምጣቱን የመድረሱንም ነገርና እና ስለምንኩስናውም የጠየቀውን ቃለ መጠየቅ እና ብራራ ዘንድ ይገባል። ልጄ ሆይ እስኪ ጥቂት ተፈተን መጽሐፍ ለእግዚአብሔር ተገዢ ወይም አገልጋይ ለመሆን በፈቀድክ ጊዜ አስቀድመህ ነፍስህን መርምር፣ ሰውነትህንም ለሕማምና ለችግር አዘጋጅ ይላልና። ዳግመኛም ወርቅ በእሳት ካልተፈተነ ወርቅነቱ ስለማይታወቅ ሰውም እውነተኛነቱና ጠንካራነቱ የሚለካው የሚደርስበትን ጸዋተ መከራ በትዕግስት ተቋቁሞ ፈተናውንም ያለፈ እንደሆነ ነው አለው ቅዱሱ። አባታችን ዘሚካኤልም ቅዱሳን የፈጸሙትን ተጋድሎና ያላቸውን መንፈሳዊ ትጋት ተመልክቶ ለምንኩስና የሚያበቁትንና የሚያስፈልጉትን ስርዓተ ትምህርት ሁሉ በፍጹም ልቦናው ተገነዘበ፣ ተማረም፣ አወቀም፣ ተረዳም በማመንም ተቀበለም። አባጳ ኩሚስም ስለ ሃይማኖቱ ጽናት፣ ስለ ጠባዩና ስለ ቅንነቱ እጅግ አድርጎ ወደደው። ከዚህም በኋላ ልብስና ልብሰ ምንኩስናውን አለበሰው የአባቶቹን ልብሰ ምንኩስናውን አለበሰውና የአባቶችን የአባ እንጦን ስንና የአባ መቃር ስን አስኬማ ወይም ቆብ የባረከ እግዚአብሔር የአንተንም አክሊለ ምንኩስና ይባርክ ብሎ ባረከው። ካመነኮሰውም በኋላ ስሙን ዘሚካኤል ብሎ ሰየመው። እርሱም ልክ እንደ ራሱ የታመነ ልጅ ሆነለት። አባ ዘሚካኤልም ከተወለደ ጀምሮ የምንኩስና ማይረግ እስከተቀበለበት ጊዜ ድረስ የነበረው ዘመን አስራ አራት ዓመት ነው። ከዚህም በኋላ በታላቅ ትጋት በጸሎትና በጾም ተጸመደ። በጸጥታና በእርጋታም ተቀመጠ። እርሱ የፈጣሪውን እውነተኛ ጎዳና ፈላጊ ነውና ዝናውን በየሀገሩ ሁሉ እስከ አባቱ ሀገር ድረስ ካባቱ አገር ሮም ድረስ ተሰማ። ነገር ግን እኔ ደካማና ሐሳበ ውሱን ስሆን የዚህኔ ታላቅ ሰው የትሩፋቱን ገር ልናገር ዘንድ እንዴት ይቻለኛል? በማለትም አሰብኩ። ነቢዩ ዳዊት የጻድቃን መከራቸው ፈተናቸው እጅግ ብዙ ነው ብሎም እንደተናገረ ድካሙንና ትዕግስቱን መናገር የሚቻለው ማን ነው? ትሩፋቱን እናገርሉንስ መጠንቀቅ ለመድረስስ የሚቻለው ምን ልቡና ምንስ አንደበት ነው? ዳግመኛም ሐዋርያው ስለ ጥቂት ሥራችሁ እርሱ በእጥፍ ይጨምርላችኋል ሲል ተናግሯልና። አባታችን አባ ዘሚካኤል ገና በሕፃንነት ዘመኑ የምንኩስና ማይረግ መቀበሉን በሰሙ ጊዜም የሮም ቅዱሳን ወደ እሱ መጡ። እነርሱም የቁስጥንጥንያው አባ ሊቃኖስ የአገር ቁስያው አባ ይማዕታ ናቸው። አባ ጽማ ከአንጾኪያ፣ አባ ጉባ ከቂልቅያ፣ አባ አብፄ ከእስያ አባ ጴንጠሌዎን ከሮሚያ አባ አሌፍ ከቂሳሪያ። እኒህ ሁሉ አባ ጳኩሚስ ካለበት ገዳም ደረሱ። አባታችን ዘሚካኤልም ወንድሞቹን ባያቸው ጊዜ ፈጽሞ ተደሰተ። ከተገናኙም በኋላ ሰላምታ ተሰጣጡ፣ እርስ በእርሳቸውም ተቃቅፈው ተሳሳሙ። ከዚህ በኋላ እሊህ ወንድሞች አባ ጳኩሚስን ክቡር አባታችን ሆይ እኛንም አመንኩሰን አሉት። አባ ጳኩሚስም ልጆቼ ሆይ በውኑ የምንኩስናን ቀንበር ልትሸከሙ ትችላላችሁን? አስጨናቂና ከባድም ነውና አላቸው። እነርሱም እግዚአብሔር በአንተ ጸሎት ስለሚረዳን አዎን እንችላለን፣ ወደዚህችን በር እንድንገባ ዘንድ ይህ ሕፃን መርቶ አምጥቶናልና አባቶይ እኛንም እንደ እርሷ አመንኩሰን አሉት። ያን ጊዜም አባ ጳኩሚስ የምንኩስናውን አስፍ አጎናጸፋቸውና አመነኮሳቸው ባረካቸውም፣ ለእያንዳንዳቸውም ስማቸውን ሰየማቸው። ከዚህ በኋላ ሌ ስምንቱ ወንድሞች ራስን ዝቅ አድርጎ ለሌላው ክብር መስጠት አርምሞና ትዕግስትን ፍጹም ገንዘብ በማድረግ በትጋትና ያለመታከት የሥርዓተ ማህበርን አመሰራረትና ግብረ ምንኩስናን በመማር ከመምህራቸው ከአባ ጳኩሚስ ጋር ለብዙ ዓመታት ተቀመጡ። እነዚህ ወንድሞችም አባታችን ዘሚካኤልን መንጋውን በጥንቃቄ እንደሚጠብቅ መልካም እረኛ፣ ወደዚህች ጎዳና ለመራህን ለአንተ ታላቅ መባል ወይም ክብር ይገባሃል፤ አሉት። ስለዚህም በስጋዊ መጠነ ቆሙ ወይም እድሜው አነስተኛ ሲሆን ስለ ጥበቡ በምክሩና በእውቀቱ የልጅ አዋቂ ስለሆነ አረጋዊ አይተባለም። የመንፈስ ቅዱስ የባለሟልነት ጸጋ ስላደረበትም ሰውነቱ በእውቀት ተሞልቷልና። ባጳኩሚስም የእረፍቱ የረፍቱ ሰዓት በደረሰ ጊዜ ከመንፈሳዊያን ልጆቹ አንዱን ቴዎድሮስን አስጠርቶ ጽሙን ያዝ ጽሙን ያዝ በማድረግ ጽሙን ያዝ በማድረግ ስጋይን ወይም አጽሜን ከተቀበረበት ከዚህ እንድታወጣ ወይንም እንድታፈልሳለው። ለቴዎድሮስ ግን ከተቀበረበት ቦታ ወደ ሌላ ቦታ ወስዶ ወይም አዛውሮ እንዲቀብሮ ያዘዘው መስሎት ነበር። ሌላም ብዙ ብዙ ነገር ነግሮት በገዳም ውስጥ የሚኖሩትን አሃው መነኮሳት በማኅበሩ ሕግና ስርዓት መሠረት ይጠብቃቸውና ያስተዳድራቸውም ዘንድ አዘዘው። ቴዎድሮስም አባቴ ሆይ መልካም ነው ያዘዝከኝህን ሁሉ ፈጽማለሁ። ነገር ግን በሥርዓትህና በሕግህ ያጸናኝ ዘንድ ስለ እኔ ወደ ፈጣሪ ይጸልይልኝ አለው። አባ ጳኩሚስም ልጅ ሆይ እምነት ይኑርህ ብቻ እንጂ ሁሉ ይደረግልሃል አለው። በዚህን ጊዜ ሰውነቱ ለእግዚአብሔር ስትገዛ እና ስታገለግል ከኖረች በኋላ በጽር ወይም በግሪክ አገር በግንቦት አስራ ሁለት ቀን በእግዚአብሔር ቸርነት ቅድስት ነፍሱ ከስጋው ተለየች። ከዚህ በኋላ አባ ቴዎድሮስንና አባ አርሴስኒዩስን በአባ ጳኩሚስ ፈንታ የገዳማቱ አስተዳዳሪ አድርገው ሾሟቸው። ይልቁንም አባ ቴዎድሮስን በጣም አፈቀሩት። እርሱ በእነሱ ዘንድ ታማኝነት ያለውና የቃሉ አነጋገር ወይም የትምህርቱ ጣዕም የብዙዎችን ሰውነት ታረካለችና፣ ስለዚህም ወንድሞች መነኮሳት በጣም ተደሰቱ። እንደ አባታቸው ወይም እንደ መምህራቸው ሕግና ስርዓት የገዳሙን ስርዓተ ማህበር መጠበቅ ወይም ማስተዳደር የሚችል መልካምረኛንም እረኛንም ወይም አስተዳዳሪ አግኝተዋልና አባ ቴዎድሮስም የኒህ የስምንቱ ቅዱሳን ወንድሞች የእርስ በርሳቸው መዋደድና የጽርቃቸውንም ሥራ ተመልክቶ እጅግ ተደሰተ። ይልቁንም ብፁሕ አባታችን ዘሚካኤልን ፈጽሞ ወደደው፤ ከቀድሞ ጀምሮ የእርሱን ስነ ምግባር ያውቅ ነበርና። ስለዚህም እንደ ልማዱ ከእነርሱ ጋር በጾምና በጸሎት ተባብሮ ለመኖርም ፈለገ። ከዚያም የአባታችን የዘሚካኤል እናቱ ንግሥትና የልጇን ዜና ሰምታ ወደ እርሱ መጣች። ስለ እርሷም እናትህ ንግሥትና መታለችና ና እንሂድና ሰላም በላት አሉት። እርሱም ስለ ክርስቶስ ስለ እርሱም ስለ ክርስቶስ እርሱም ስለ ክርስቶስ ስል ከእርሷ ከእናቴ የተለይቻለሁና ፈጽሞ አልሄድም አላቸው። አባ ቴዎድሮስም ፈጥነ ወደ እናት ሂድ እንጂ ስለ አንተ ከሩቅ አገር መታለችና አለው። አባ ቴዎድሮስንም ጌታ ኢየሱስን እነሆ እናትህና ወንድሞች በውጭ ቁመዋል ይፈልጉሃልም፣ ባሉ ጊዜ የሰማይ አባቴን ፈቃድ ከሚፈጽሙ በስተቀር እናቴስ፣ ወንድሞችስ፣ እህቶችስ እነማን ናቸው ሲል በቅዱስ ወንጌል የተናገረውን አልሰማህምን? ስለሆነም ለመሄድ አልችልም አለው። እናቱ ንግሥትና ልጄ ሆይ ዘጠኝ ወር የተሸከመችህን ማኅፀኔ ነው ወተት አጥብተው ያሳደጉህን እም ጡቶችንም አስብ። ስለ ኃጢአቴም አትናቀኝ አታቃለኝም ልጄ ሆይ ለአንድ ጊዜ ፊትህን ታሳየኝ ዘንድ ወራሴ ርስቱ አድርጎ በመረጠህ በፈጣሪህ አማጽንሃለሁ ስትልላከችበት ወንድሞች መነኮሳትም አባታችን ሆይ ይህንን እሳት አታድርግ ክብሯንና ብልጽግናዋን ትታ ወደ አንተ የመጣችው በእናትህ ላይ ልብህን አታስጨክን ከጎዳናው ርቀት የተነሳ ያገኛትንም ድካም ድካምና ከሰውነቷ የወረደውን ወዝ ወይም ላብ አስብ በማለትም አጥብቀው ለመኑ በዚህ ጊዜ ፈጥኖ በሩጫ ወደ እናቱ ሄደና ከተገናኙ በኋላ እናቴ ሆይ ከዚህ ምን አምጥቶሻል አላት እናቱም እኔም እንዳንተ አልባሰ መንኩስና አጎናጸፍ ዘንድ መጥቻለሁ አለችው እርሱም እናቱ መነኩሳለሁ በማለት በተናገረችው አነጋገር እጅግ ተደስተ ፈጥኖም ወደ ገዳሙ ገባና ለአባ ቴዎድሮስ ነገረው ከዚህ በኋላ አመንኩሰው ልብሰ መንኩስና አጎናጽፈው ከቅዱሱ ከአባ ቴዎድሮስ እናት ጋር አስቀመጧት። የአባ ቴዎድሮስ እናት አስቀድማ መንኩሳ በገዳም ውስጥ ካሉ የሴት መነኮሳት ጋር ከዚያ ትኖር ነበርና የአባ ጳኩሚስ እህትም እንደዚሁ መንኩሳ ከወንዶቹ መነኮሳት ገዳም ትንሽ ራቅ ብሎ ከሚገኝ የሴት ገዳም የእህቶች መነኮሳት አስተዳዳሪ ሆና ከዚያ አለች። እርሷም ለብዙዎች መነኮሳት እንደ እናት ሆናቸው ትኖር ነበር። አባ ቴዎድሮስም በሴት ገዳም ለሚኖሩ ለእህቶች መነኮሳት እግዚአብሔርን የሚፈራ አረጋዊ ወይም ሽማግሌ የሆነ ስሙ ጴጥሮስ የተባለ ሰው ሾመላቸው። እርሱ በአዋቂነቱና በአስተዋይነቱም እጅግ የከበረ ነውና በገዳሙ ውስጥ ከሚገኙ መነኮሳት መካከልም እናቷ ወይም እህቷ ወይም ከዘመዶቿ ወገን ቢመጣ ከሽማግሌው ከጴጥሮስ ጋር ልከው ከዘመዶቿ ጋር እንድትገናኝ ያደርጋሉ። በዚህ ጊዜ ይህቺ አባታችን የዘ ሚካኤል እናት ከገዳሙ መነኮሳት ዘንድ ልዩ ልዩ መንፈሳዊ ትምህርቶችን ስትማር ቆየች። እግዚአብሔርንም በፍጹም ልቦና የምትወድ ሆነች። እንደዚህ ሁሉ አባታችን ዘሚካኤል በኋላ አረጋ የተባለ በገዳሙ ውስጥ እግዚአብሔርን ሲያገለግል በቆየበት ጊዜ ሁሉ ለገዳሙ ቤተ ማኅበር የሚላክበት ጊዜ አለ፤ ለመምህሩ ለቅዱስ አባ ቴዎድሮስም የሚላክበት ጊዜ አለ። በበጎ ሥራ እየበለጸገ ብዙውን ነገርን በመተውና በማገልገል በጾምና በጸሎት ጸና። የተማራቸውንና የሚያውቃቸውን ወደ ፅርቅ ጎዳናም የምትመራውንና መንፈሳዊ መመሪያዎችን ሁሉ ለወንድሞቹም ያስረዳ ነበር። ሊህም ወንድሞች መነኮሳት ከአባ ቴዎድሮስ ዘንድ ለሰባት ዓመታት ያህል ተቀመጡ። በዚያ ጊዜ ግን ገሪማ የተባለ አባ ይሳቅ ከእነርሱ ጋር አልነበረም። ከዚህም በኋላ እነዚህ ወንድሞች ወደ አገራቸው ተመልሰው ይሄዱን ዘንድ ፈልገው አባታቸው አባ ቴዎድሮስንና አባ አርሴስንዩን ስንብት ጠየቁ። በማህበረ ገዳሙ የሚኖሩ ከተወደዱ ወንድሞቻቸው ጋርም ተሰነባበቱ። እነርሱም በእግዚአብሔር ፍቅር አንድነት ሸኟቸው። ከትውልድ አገራቸው ሮም ከደረሱ በኋላ ብዙ ድንቅ ድንቅ ታምራትን እያደረጉ በቀኑና በጾምና በጸሎትም በብዙ ትጋት በዚያች አገር ለጥቂት ጊዜ ተቀመጡ። አገራቸው ሮሜንም ከቅዱሳን አባቶቻቸው ዘንድ በተማሩ ትምህርት ወደ ቀናች ሃይማኖት መለሷት። ዳግመኛም በምድረ አዜብ በደቡብ ብሔረ ኢትዮጵያ የሚኖሩ ሰዎች ደጋጎችና መታሰቢያውን የሚያደርጉ ነገስታቶቿም ሃይማኖታቸው የቀና ስለ መሆናቸው ጌታችን ኢየሱስ ክርስቶስ ለመቤታችን ለቅድስት ድንግል ማርያም አስራት የሆኗትም ዘንድ በቃል ኪዳን እንደሰጣት በቅዱሳት መጽሐፍ አግኝተው ተረዱ። ይህ አባታችን አረጋዊም የቀናች ሃይማኖትን ቃል ያለ ድካምና ያለ ስንፍና ለሁሉ ያስተምር ነበረ። እርሱ በመለኮ ጽዮንነት የጣፈጠ ነው እና ይልቁንም የማስተማር ጥበብና እውቀት፣ የሐሳብ ጥልቀትም ያለው ከመሆኑ የተነሳም የሚናገራቸው ቃላት ሁሉ የጣሙ የጣፈጡ ናቸው። አይኖቹ በትክክል ይመለከታሉ። ጆሮዎቹ ነቅተው ተግተው ይሰማሉ። ስለዚህም ህዝቡ ሁሉ በእርሱ ቃል ለማመን በእርሱ ጎዳና ለመመራት አጥብቆ ይፈልጋል። እርሱ ከራሱ ይልቅ ለብዙሃኑ ያስባልና፣ በዚያን ጊዜ አምላክን በወለደች በእመቤታችን በቅድስት ድንግል ማርያምና ጌታችን አስራት አድርጎ በሰጣት በዚያች አገር ማለት በኢትዮጵያ ፍቅር ልቡ ተነደፈ። ከዚህም በኋላ ማንም ሰው ሳያውቅና ሳያየው ከሁለቱ ደቀ መዛሙርቶቹ ጋር በሌሊት ወጥቶ ሄደ። ቅዱስ ሚካኤልም እየመራውና በክንፉ ተሸክሞትም በዘመኑ ባሉት ንጉሱና ጳጳሱ ካሉበት አክሱም ከተማ ፈጥኖ አደረሰው። ያለ መምህራንና ያለ አስተማሪ ያመነች የዚህችን አገር እምነቷንና የሥነ ሥርዓቷን ሁኔታም ተመለከተ። በዚያም ጥቂት ቀን ከተቀመጠ በኋላ ፈጥኖ ወደ ሮሚያ ሄደና በኢትዮጵያ በዓይኑ የተመለከተውን በዓይኑ የተመለከተውንና በጆሮም የሰማውን ሁሉ በዚያ ሁሉ ለወንድሞቹ ነገራቸው። ወንድሞቹም ከአንደበቱ ይህን ቃል በሰሙ ጊዜ ፈጽመው ተደሰቱ። እርስ በእርሳቸውም እኛም ወደዚህች አገር ሀገር መሄድ አለብን ተባባሉ። የእነዚህ የቅዱሳን ልብ በክርስቶስ ሃይማኖት የእሳት ወላፈን ተቃጥሏልና ወይም ተሟሙቋልና ያላቸውን የመገልገያ ዕቃ ይዘው ከታቦቶቻቸውና ከካህናቶቻቸው ጋር ከንዋየ ቅዱሳትና ከመጻሕፍቶቻቸውም ጋር እንዲህም ከመሰለ ወገኖቻቸው ጋር ሆነው ፈጥነው ወጥተው አስቀድሞ መንገዷን በሚያውቃት በአባታችን በዘሚካኤል መሪነት ንጉሱ ንጉሱና ጳጳሱ ካሉበት አክሱም ከተማ አደረሱ። ንጉሱና ጳጳሱም እሊህን ቅዱሳን በተመለከቱ ጊዜ ፈጽመው ተደሰቱ። ስለ አመጣጣቸውም ሁኔታ በጣም አደነቁ። ይልቁንም ስለ ስነ ምግባራቸውና ስለ ሃይማኖታቸው እጅግ አድርገው ወደዷቸው። የእነዚህም ቅዱሳን ያመጣጣቸው ወይም የመጡበት ዘመን ከኢትዮጵያ ነገስታት አብርሃና አጽብሃ ጀምሮ ስድስተኛ ንጉሥ የነበረ የሰላ አድባ ልጅ አላሜዳ በነገሰ በአምስተኛው ዓመት ላይ ነው። እኒህም ቅዱሳን በዚያው በመጡበት ዘመን በሮም ነግሶ ከሚገኘው ከወንድማቸው ከይሳቅ ዘንድ ላኩበት። የቅርብ ወንድማቸው ከመሆኑም በላይ እነርሱ በጣም ይወዱት ነበርና፣ የነገስታት ወገን እንደመሆናቸውም መጠን አባታችን ዘሚካኤልም ለአባታችን ለይስሐቅ የእህት ልጅ ነው። መልእክቱም እንደደረሰው ሰባት ዓመት በሮም ከነገሰ በኋላ መንግስቱን ትቶ በሌሊት ተነስቶ መጣ። መልአኩ ቅዱስ ገብርኤልም ተገለጸለትና ብርሃናዊ በሆነ ክንፎ ተሸክሞ ቅዱሳን ወንድሞቹ ተሰብስበው ከሚገኙበት በአክሱም ከተማ ከቀኑ በሶስት ሰዓት አደረሰው። ወንድሞቹም ባዩት ጊዜ ፈጽመው ተደሰቱ። አንገት ለአንገትም ተቃቅፎ ተሳሳሙ። መሪር የሆነ የናፍቆት ልቅሶንም አለቀሱ፣ ተላቀሱም። ስለዚህም እኒህ ወንድሞች አቤቱ በቸርነት ሁል ጊዜ ለምትሰበስበን፣ ለጌትነትም ምስጋና ለመንግሥትም ክብር ይገባል እያሉ በአንድነት እግዚአብሔርን አመሰገኑ። በዚያን ጊዜ እንደ እነሱ አመነኮሱትና አስኬማ ከጫኑለት በኋላ በአንዲት የጸሎት ቤት በአንድነት ሆነው ለጸሎት ተጠመዱ። ንጉሡና ጳጳሱም ስነምግባራቸውን በተመለከቱ ጊዜ ያነጋገራቸውንም ቅልጥፍና የቃላቶቻቸውንም ለዛና ማዕዛ ባዩ ጊዜ ፈጽሞ አከበሯቸው። ብዙ ድንቅ ድንቅ ታምራትንም እያደረጉ ቆዩ። የሰማይ መላእክትም ዘወትር ባለመለየት ይጎበኟቸው ነበር። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስም ዘወትር እየተገለጸ ይጎበኛቸው ነበር። በጸሎታቸው ሙት ያስነሳሉ፣ ለምጽ ያነጻሉ፣ አጋንንትንም ያወጣሉ፣ እውርም ያበራሉ። ለእያንዳንዳቸውም የሃይማኖታቸውን ኃይል አሳዩ። ከእነርሱ መካከልም ተራራ ያፈለሱ አሉ። ባህሩን ከፍለው ደረቅ መንገድም የከፈቱ አሉ። ጠዋት ዘርተው ማታ የሚሰበሰቡ ወይም የሚያጭዱ አሉ። የስንዴውን አዝመራ ወይም ነዶ በግራር ዛፍ ላይ አበራጅተው ወይም አሂደው የዛፉ ቅጠል ሳይረግፍ በሮቹም ከዛፉ ላይ ሳይወርቁ ምርቱ ብቻ እየወረደ በአውድማው ላይ እንዲከማች ወይም እንዲቆለል ያደረጉ አሉ። ወዲያውም ስንዴውን ለመገበሪያ ሰይመው ለዘጠኝ ሰዓት መስዋዕተ ቁርባን ያደረሱም አሉ። በልሙጥ ወይም በዓለት ድንጋይ ላይ የወይራ ተክል ተክለው በዚያን ጊዜ ጸድቆ ለምልሞም ታላቅ ዛፍ ከሆነ በኋላ በእግዚአብሔር ፈቃድ ግንዱ ደርቆ ቆርጠውና ፈልጠው እንጨቱንም ወይም ፍልጡን አንድደው እሳቱ ፍም ከወጣ በኋላ ፍሙን በቀጭን ሻሽ ወስደው ለዘጠኝ ሰዓት የቅዳሴ ማዕጠንት ያደረሱም አሉ። ለቤተ ክርስቲያን አገልግሎት የሚውልና ለስርዓተ ቁርባንም ማከናወኛ ወይም ማዘጋጃ የሚሆነው ውሃንም ሳይፈስ በወንፊት ማይ ወይም በውሃ የሚቀዱ አሉ። ከእነርሱም አንዱ ባረፈ ጊዜ የሥጋቸው ሥርዓተ ግንዘት በመላእክት እጅ የተከናወነለትአለ። ይልቁንም ቁመቱና ረዝመቱ ከትላልቅ ገደል እጅግ በጣም የሚበልጥ የድንጋይ ዓምድ ከወንዝ ማዶ ዘንበል ብሎ መጥቶ ሥጋቸውን በክብር ተቀብሎ በተራራው ጫፍ ላይ እስከ ዛሬ ድረስ ፈጽሞ ሳይነቃነቅና ሳይነዋወፅ ቀጥ ብሎ ቆሞ ይገኛል። የሰዎቹም የመግነዛ ምልክት አዋቂ ወይም ጥበበኛ እንደሳለው ሳለው ስዕል በድንጋዩ አምድ ላይ ተስሎ ወይም ተቀርጾ ይታያል። ቆመው ጸሎት በሚጸልዩበት ጊዜ አስሩ የእጆቻቸው ጣቶችና አስሩ የእግሮቻቸው ጣቶች እንደ ፋና የሚያበሩበትና እንደ መብረቅ የሚብለጨለጩበት ጊዜ አለ። ሀገራችን ኢትዮጵያ ያለ አንዳች ሐዋርያ ስብከት አስቀድማ በክርስቶስ እንዳመነች በዚህም ምክንያት የልዕልናዋን ታሪክ ለዓለም ለማሳወቅ ፈጥነው ይሄዱ አሉ። የኢትዮጵያ ምድር በእነዚህ የቅዱሳን ክደት የኢትዮጵያ ምድር በእነዚህ የቅዱሳን ኪደተ እግር የተቀደሰች በውስጧም በመመላለሳቸው አውራጃቿና አደባባዮቿ ሁሉ ታደሱ። እነዚህ ቅዱሳን ወደ ኢትዮጵያ በመግባታቸው መዓዛ ትምህርታቸው በየአውራጃዎቿ ተሰራጨ። የእምነቷንም የእምነቷን መሰረት አጸኑ። የቅዱሳን አባቶቻችን ጸሎታቸውና በረኮታቸው የትሩፋታቸው ዋጋ በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ጸሎቱ እና በረከቱ በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑርና ስለተመረጠች ደብሩ የኢትዮጵያ መነኮሳት አባት የሚሆን ክቡር አባታችን አቡነ አረጋዊ ያደረገው ተአምርህ ነው። ጠባቂያ የሚሆን ሃይማኖቱ የቀና እስከ ቴዎድሮስ ድረስ የነበሩ የኢትዮጵያ ነገስታት የሰሩትን ህግና ስርዓትን በማፍረስ የስራዋ ማማር ባለስጎመጀውም ጊዜ ስጋዊ ፈቃዳቸውን ይፈጽሙ ዘንድ ልባቸው የጠፋ አይምሮ የሌላቸው ወይም የጎደላቸው መኳንንትና ጎበዛዝ በድፍረት ወደ ተራራው አይወጡ ዘንድ ወደዱ። በዚህ ጊዜ የተጋድሎ መንፈሳዊ አርበኛ ክቡር አባታችን አቡነ አረጋዊ ታምራታዊ ኃይል ከማድረግ አልታገሰም። ወደ ተራራው እንዳይወጡ በዘንዶ ጅራት ያሰራቸው አሉ። እርሱ ለጥፋት ከላካቸው የአራዊት ድምፅ ፍራቻም የተነሳ ፈርተው ከገመዱ ስር ፈጥነው የሸሹም አሉ። መንፈሳዊ የተጋድሎ አርበኛ የክቡር አባታችን አረጋዊ ልጆች ወንድሞቼ ሆይ የአባታችሁ የአረጋዊ የጥበቡን ኃይል ተመለከታችሁን? ቀድሞ ከአገረ ጽዮን አክሱም ወጥቶ ከወንድሞቹ ተለይቶ በስተ ምስራቅ በኩል ገዳማትን ሲዞር ቆየ። በአቱን ደብረ ዳሙን እንደ በረር ነጽታ በአበባ አጊጣና ሸብርቃ፣ በሁለቱ ተራሮች መካከል እንደ ፀሐይ ስታበራ በተመለከታት ጊዜ ልቡ በፍቅሯ ተነደፈ። በዘላለሙ ለራሱና ለልጆቹ መጠጊያ እንድትሆነው ፈጣሪዋ እሷን ይሰጠው ዘንድ ለእግዚአብሔር የእጅ መንሻ ምስጋናንም አቀረበ። በዚያን ጊዜም እግዚአብሔር ልመናዋን ሰማውና በታላቅ ዘንዶ ጅራት ከተራራዋናት ላይ ወጥቶ ይቀመጥም ዘንድ ፈቀደለት። ዘንዶውም በጅራቱ ያወጣው ዘንድ ታዘዘለት። የዋህና ትሑት የሚሆን ክቡር አባታችን አረጋዊም ከረቂቃን ጠላቶች ወገን እንዳይፈራ የመላእክት አለቃ ቅዱስ ሚካኤል እየረዳውና እያጽናናው በፍጹም ደስታም በሰላም ከተራራ ላይ አይወጣም። የደብሩንም ቦታ እንደ መላእክት በክንፍ የሚበሩ ድዌ የሚፈውሱ በብዙ መቶ ሺህ የሚቆጠሩ ጻድቃንን ታፈራ ዘንድ አዘዛት። ልጆቹ ቅዱሳንም በሚሞቱበት ዕለት ሁሉ ብዙ ብዙ ድንቅ ተአምራት በተራራዋ ራስ ላይ ይደረጋል፣ ቀስተ ደመናም በእርሷ ላይ ይተከል ነበር። የክቡር አባታችን ቅዱሳን ልጆቹም ጽኑ ችግር በገጠማቸው ጊዜ ከተሰወረበት ቦታ በታላቁም ታናሹም ፈጥነው ሄደው የተሰወረባትን ቦታ ሶስት ጊዜ የመዞር ልማድ ነበራቸው። ጌታችን በቅዱስ ወንጌል በርምቱ ይከፈትላቸዋል፣ ለምኑ ይሰጣቸዋል ብሎ እንደተናገረም እንዲሁ አባታችን ችግራቸውን ያቃልልላቸዋል ፈቃዳቸውንም ይፈጽምላቸዋል እንጂ አያሳፍራቸውም ነበር። የክቡር አባታችን የአረጋዊ ጸሎቱና በረከቱ የፈጣሪውም ቸርነት በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር። አሜን። አቤቱ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የዳያይቱን አነስተኛ መባ እንደተቀበልክ ለሁል ጊዜም የሚያገለግሉ አይላፍ መላእክትን እያሳሰብን በችግራችን ጊዜ የምናቀርብልህን ምስጋና ተቀበል። ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን ትጓሃን፣ መላእክትና ፍጹማ እንድናገል፣ እንዲሁም ደጋጎች መነኮሳት ልጅ አዋቂ ሳይለይ የምንሰበሰብባትን ይህችን የጉባኤ ቦታ አባርኩ። ይህን መጽሐፍ ወረቀቱን አዘጋጅቶ ብራናና ደምጾ ብር ቀርጾ የጻፈውንና ያጻፈውን ወይም በማህተም ያሳተመውን ከግእዝ ወደ አማርኛም የተረጎመውን ቃለ ንባቡንም በእርጋታ መንፈስና በተመስጦ ህሊና የሰማውን ያደመጠውንም በደለኛና ሁሉም በአማላጅነቷ የምታስምር በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ እናቱ በቅድስት ድንግል ማርያም ጸሎት አገራችን ኢትዮጵያ ሕዝበ ክርስቲያንን ሁሉ በቸርነቱ ይጎብኘን ለዘላለሙ አሜን።